አሰላሙ አሌይኩም ረህመትላሁ ወበረካቱ ወት ወንድሞች እንዲናችሁ ስራ፣ ጤና፣ ህይወት እንደይዟቸኋል። ከኛ ጋ ምንም አይልም እንደ ሌላ። እስኪ ወንድሞቻችን በበረሀ ምን ያህል ግመል እንደሚነዱ አመልክቱ ማለት ነው። ወይዲሁ ግመሎቹ አበዛዛቸው፣ የምር በጣም በጣም ብዙ ግመል ነው እና ያ እንግዲህ እስኪ ላይክ፣ ስብስክራይብ ምናምን እያረጋችሁ ቪዲዮ ያልደምራችሁ ደምሪኝ ማለት ነው። እና ያለው ነገር ይመስላል። ምን ያካክላሉ እነዚህ የግመሎቹ አበዛዝ፣ የምር ወይኔ! እኔ እኮ በጣም ነው እፈራቸው። አንድ ጊዜ እንትን ብለውኝ ሰዎች ይዘውኝ ሄደው ግመን ምናምን አላቸውና ወደ እነሱ ዘር ግመሬቱ ወደ እኔ መጣኝ ማለት ነው። ፋትለክ ፋትለክ፣ ግመሬቱም ወደ እኔ ፋትለክ፣ እኔም ወደ ፊት ፋትለክ ፓስታ ማለት ነው። ብሩጭ ረጨና እንደዛ ነገር አለኛ ሴቶቹን እንፈራቸዋለን። ወንድሞቻችን ደሞ በዚህ መልኩ አብረዋቸው ነው የሚሉት ማለት ነው። እናመሰግናለን። መስክናለና ዙሮ ዙሮ ያለው ነገር ምን መሰለ፣ ወንድማችን ይሄን ነው ላግመ ነው እያገዴ ነው። ላይክ ሰብስክራይብ በማረግ አበረታቱን እንላለን።